ቤተሰብ እንዴት ናችሁ? ሰላም ነው? እንዴት ነው? እንግዲህ እኔ ሁሉ ጊዜ የምመጣው ባረንጓዴ ባረንጓዴ ተክል ምግብ ነው። ባረንጓዴ አትክልት ነው፣ በብዛት መስራት የምወዱ ማለት ነው። ይሄ እንግዲህ ያው እንደምታዩት ክዝብራ ወይንም የድንብላል ቅጠል ነው። ነጭ ሽንኩርት አለው፣ ሽንኩርት አለው። የድንብላል ቅጠል ወይንም ክዝብራ በአረቢኛ የሚባለው ነው። እንግዲህ ይሄን እያበሰልኩት ነው ያለሁት። ዛሬ የምሰራው ደግሞ ፉል ወይንም የባቄላ እሼት የባቄላ እሼት እንግዲህ፣ በዚህ መልኩ በድንብላል ቅጠል እንደዚህ አርገን ነጭ ሽንኩርታችንን አርገን ድንብላል ቅጠሉን በዚህ አይነት መልክ እያበሰልን ያለ ነው ይታያችኋል። እንግዲህ መቀርጸው ነው እየሰራው ነው። እንግዲህ ድንብላል ቅጠሌ እንደዚህ አይነት በነጭ ሽንኩርትና በሽንኩርት ነው እየጠበስኩት ያለሁት እና በዚህ መልኩ ነው። በዚህ መልኩ እየሰራው ነው ያለውት። ድንብላል ቅጠል በጣም ቆንጆ ነው። አንደኛ ነገር ድንብላል ቅጠል እኔ በጣም ምግብ ላይ ወደዋለሁ። ሁለት አንደኛ ነገር ለምንድን ነው ድንብላል? ብዙ ጊዜ ድንብላል የገባበት ምግብ ቶሎ ይፈጫል። ድንብላል ብዙ አይነት ዘርፈ ብዙ ጥቅም አለው። ሆዳችን ላይ ቶሎ ምግብ ይፈጫል። በብዛት በሾርባ በአትክልት ነገር እንደዚህ ቅጠሉ ስንጨምርበት በጣም አሪፍ ነው። ለምግብም አንደኛ ነገር ምግብ ያጣፍጣል። በጣም ቆንጆ ነው። በጣም ደስ የሚል ቴስት ነው የሚኖረው። በድንብላል ቅጠል የሚሰራ ምግብ እንደ አትክልት ሲሆን ድንብላል ቅጠል ስንጨምርበት በጣም ቆንጆ ነው እና ምግብ ያጣፍጣል እና ብዙ ጊዜ እጠቀሟለሁ ግን ዛሬ የምሰራው ድንብላል ቅጠሉ ይኸው አሁን እዚህ ጋር የተቀቀለ ስጋ አለኝ። የተቀቀለ ስጋ አለኝ። ይህን የተቀቀለ ስጋ እና ብዙ ጊዜ ምግብ ዳይጀስት የመፈጨት እንትን አለው። እንደዚህ በድንብላል ቅጠል ስንሰራው ቆንጆ ነው፣ እንደኛ ጣፋጭ ነው። ምግብ ጣፋጭ ያደርጋል። ቴስቱ በጣም አሪፍ ቴስት ነው የሚኖረው። ጣፋጭ ነው የሚሆነው። እና አሁን ይሄ ተቀቀለ ስጋ ጨምሬበታለሁ። ትንሽ ከሱ ጋር ትንሽ ጠበሳ አረገውና አዋሄዶ አለው። ሽታው ልነግራቸው አልችልም። በጣም የምወደው የድንብላል ቅጠል ሽታ በጣም ወደዋለው። ምግብም ደግሞ በጣም ነው የሚያጣፍጠው። እናንተ ምስቲ ሞክሩት ስሩት፣ በሾርባም ተጠቀሙት። እና ያው ስጋ ይጋ ስጋ እንደዚህ ጎረድ ጎረድ ያለ ቀቂ ነው። ለምን በአትክልት ስለምሰራው አትክልት ነው የምሰራው? አትክልት ማለት ይሄ የባቄላ እሸት ነው። ይኸው ታያችኋል የባቄላ እሸት ነው። በዚህ መልኩ ስጋዬ ላይ እና እንትኔ ላይ አስገባዋለሁ። የኔ ባቄላ አሼት አይታችሁታ። ተለይም በጣም ደስ ይላል። በጣም ቆንጆ ምግብ ነው። በዚህ መልኩ ድስቴ አነሰች፣ ድስቴ አነሰች። አነስ ያለችና ትልቅ ድስት አለኝ በእርግጥ ያው እኔ ትንሽ ቀለል ይለኛል ለመጠቀም፣ የትኛዋን ድስት ለመጠቀም ስለምወደው በዛ ነው እንግዲህ በዚህ መልክ አርጌዋለሁ። እከድነዋለሁ እከድነዋለሁ ለትንሽ ሰዓት ትንሽ በእንፋሎት ዝቅ ይልልኛል። ከዛ በኋላ አቀላቅለዋለሁ የድንብላሉን ቅጠል እና ስጋውን ከባቄላው እሼት ጋር አቀላቅለዋለሁ። አቀላቅየው አዋህደዋለሁ ማለት ነው። ትንሽ ከድኘዋለሁ። እና በጣም ቆንጆ ቴስት ነው። ካጠገቡ ሩዝ እሰራለሁ። በሩዝ ነው የሚበላ። ካጠገቡ በሌላ ድስት ሩዝ እሰራለሁ። በጣም ጣፋጭ ምግብ ነው እውነት፣ ቀምሳችሁ ብትሞክሩት። እኛ ባቄላ ፉል ብቻ ነው ያው፣ በፉል ነው የምናውቀው። ከፉል ውጭ አሼት ባቄላ በዚህ አይነት መልኩ አያችሁ፣ አሼት ባቄላ ነው። አሁን ይህ አሼት ባቄላ ፍሬ ሳያወጣ፣ ብዙ ፍሬ የለውም፣ ትልልቅ ፍሬ ሳያወጣ ገና እንጭጭ እያለ ለጋ እያለ በእንዲህ አይነት መልኩ ቀነጣጥሰን፣ በእንዲህ አይነት መልኩ ማለት ነው ቀነጣጥሰን፣ ይላጣል። ይሄ ጎንና ጎኑ እንደ ፎሶሊያ ነው። ልጠን አዘጋጅተን በዚህ አይነት መልኩ እናዘጋጃለን። ከዛ በዚህ አይነት መልኩ እንሰራለን። አሁን ክድ እናረኩት ዝቅ ይልልኛል እና በዚህም አይነት መልኩ ሰራዋለሁ። በጣም ጣፋጭ ምግብ ነው የሚሆነው እንደኛ ነገር ባቄላ እሼት ፍሬሽ ነው። ይሄ ያው ፍሬሽም ስለሆነ እንደኛ ነገር ለጤናችን በጣም ቆንጆ ነው፣ አትክልት ነው። አቀላቅሏለሁ። አሁን ይወርዳል። ስጋውን የቀቀልኩበትን መረቅ እጨምርበታለሁ፣ ስጋውን እጨምርበታለሁ፣ መረቁ ማለት ነው። እና በጣም አሪፍ ነው። አያችሁት? አሁን ይወርድልኛል፣ ያው ለጋ ስለሆነ እሼት ስለሆነ አሁን ወደታች ይወርድልኛል። ከዛ በኋላ ትንሽዬ መውረድ ሲጀምር እኔን እጨምርበታለሁ መረቅ የተቀቀለበትን መረቅ ስጋው የተቀቀለበትን መረቅ እጨምርበታለሁ እና በጣም ጣፋጭ ምግብ ነው። በጣም ከሚገባ በላይ ማለት ነው። እና ተወዱታላችሁ። ይህም ምግብ ሰሩን ሞክሩ። በተለይ አሁን አረብ ሀገር በጣም ውድ ነው። እራሱ ይገርማቸዋል። ይሄ አሁን ቀላል ነገር ይመስላል ያሁን ባቄላው እሸቱ እንደዚህ አይነት ሲበላ በጣም ውድ ነው እውነት። እና በጣም በርካሽ የሚገኝ ነገር አይደለም፣ ግን ጥቅም ስላለው ነው የሚበሉት። በቃ ጥቅም አለው። ሁሉም ነገር በእሸት በእሸቱ ይበሉታል እና ጥቅም አለው። እና ብዙ ዘርፈ ጥቅም ስላለው በጣም ይወዱታል፣ ይበሉታል። እኔም ደግሞ እወደዋለሁ። እነሱ ብቻም አይደለም፣ እንደ እነሱ ብቻ አይደሉም የሚወዱት። እኔም በራሴ በጣም ነው የምወደው። እኔም ለራሴ ዛሬ በዚህ መልኩ ሰራና አዘጋጅቼ ይኸው አሁን ስጋዬ ከታች እንደዚህ እያደረኩኝ አቀላቅለዋለሁ። ትንሽዬ ቆይቼ ትንሽ አንድ አምስት ደቂቃ ከድንብ ላልቅጠሉ ከስጋው ከነጭ ሽንኩርቱ እንደዚህ ካብላላሁት በኋላ እንደዚህ ካብላላሁት በኋላ አያችሁት። እንደዚህ ካብላላሁት በኋላ እንደዚህ ካብላላሁት በኋላ የምናደርጋለው እንትን አለኝ። የ የስጋው መረቅ አለ የተቀቀለበት ስጋው መረቅ፣ እሱን እጨምርበታለሁ፣ እከድነዋለሁ። ቀስ ብሎ ይበስላል። ቀስ ብሎ በቃ በጣም ቆንጆ ሆኖ ይበስልልኛል እና በዚህ መልኩ ቀስ ብሎ ይበስላል። ትንሽ ግን እየከደንኩኝ ከእንትኑ ጋር ማዋያዳለን። ቅርታ እና ይህን ቪዲዮ ደግሞ የምትወዱት ከሆነ ስራይን ከወደዳችሁት ላይክ ኮመንት ማድረግ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉኝ፣ አበረታቱኝ፣ ከጎኔ ሆኖ ያገሬ ልጆች በጣም ነው የምወዳችሁ። ከጎኔ ሁኑ፣ አበረታቱኝ እና ስራይን ከወደዳችሁ ደግሞ ሰብስክራይብ አድርጉኝ። ብዙ ብዙ ወደፊት ብዙ አይነት ምግቦች ሰራለው። ወደፊት ነገሮች ሲመቻቹልኝ ነገሮች ሲመቻቹልኝ ብዙ አይነት ምግቦች መስራት ችላለው። ብዙ ብዙ ባለት መጠቀም ለሰውነታችን ገንቢ፣ አሁን ለምሳሌ ብዙ ጊዜ ቀይ ወጥ ብንበላ፣ ብዙ ጊዜ አልጫ ብንበላ፣ ያው ይጣፍጠናል ያገራችን ምግብ ነው። ግን ምንድነው ለሰውነታችን ብዙ ጊዜ በቃ የተመጣጣኝ አይሆኑም። በቃ እኛ በርበሬ መሆኑን ብቻ ነው፣ የሀገራችን ምግብ መሆኑን ብቻ ነው። አሁን እንደዚህ አይነቱ አክዳር ይለታል። አረንጓዴ ነገር በቃ ፍሬሽ ነገር ስንበላ የተለየ በቃ የተለየ ለሰውነታችን ብዙ አይነት ነገር እናገኛለን። በዚህ አይነት መልኩ የተለያየ ነገር እንሞክረው። በቃ አሁን ባቄላ አሼት ሲወጣ በሀገራችን እንደዚህ አድርጎን ቁርጥርጥ አድርገን እንደ በዚህ አይነት መልኩ ብንሰራ የድንብላል ቅጠል ትንሽዬ ስጋ አድርገን በዚ አይርገን ብንሰራ ምን አይነት ጥቅም እናገኛለን? ከአጠገቡ ሩዝ ለልጆቻችን፣ ልጆች ያላችሁ ለልጆቻችሁ ብትሰሩ በጣም ጥቅም አለው። በጣም በጣም በጣም እውነት ሁሉ ጊዜ በአንድ አይነት ግብር ብቻ ሳይሆን እና በጣም ቆንጆ ነው። እና እዚህ ጋር አሁን መረቅ አለኝ፣ የተቀቀለበት ስጋው የተቀቀለበት መረቅ አለኝ። እና ይኸው መረቄ ጨመርኩበት። ስጋውን የቀቀልኩበት መረቅ ጨመርኩበት። በዚህ አይነት መልኩ ቀስ ብሎ ይበስልልኛል። ቀስ ብሎ ማለት ነው። አያችሁት? መረቄን ጨመርኩበት፣ ቀስ እያለ በራሱ ጊዜ ጋዙን ቀንሰዋለሁ። ስጋው በራሱ ጊዜ በስሏል ማለት፣ የተቀቀለም ስጋ ስለሆነ እና ቀስ እያለ ይበስልልናል እና ለልጆቻችን እንዲህ አይነት ምግቦች ብንመግባቸው አረንጓዴ ነገሮች በአጠቃላይ፣ ብዙ ጊዜ ያው በርበሬ ነግ ብቻ ነው እኛ በብዛት፣ እና በዛው እኔም ራሴ እንደዛ ነው። ለዛ ነው ማልሰራ እና እንደዚህ አይነት ፍሬሽ ፍሬሽ ነገር ሽንብራ ሲወጣ በሩዝ ቀላቅለን አተር ሲወጣ አተር ሼቱን እንደዚህ በቃ በምግብ እየጨመርን ብንሰራ ብዙ አይነት ጥቅሞች እናገኛለን እና ቪዲዮን ከወደዳችሁት ውዶቼ፣ ማሮቼ ቪዲዮን ከወደዳችሁት ላይክ ኮመንት ሰብስክራይብ ማድረግ እንዳትረሱ፣ አበረታቱኝ። በዚህ አይነት መልኩ ነው እንግዲህ ቀስ ብሎ ይበስልልኛል። ጋዜን እዚህ ጋር ቀንሸዋለሁ። ይሄው ጋዜን ቀንሸዋለሁ። በዚህ መልኩ ይበስልልኛል እንግዲህ። ከጎኔ ሁኑ፣ አበረታቱኝ። እናትወዱታላችሁ። ቻው፣ አመሰግናለሁ።